በስምተ አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሚያዝያ ሀያ አምስት ቀን በዚች ቀን ቅድስ ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስ ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ግን ንጉሱን በመፍራት ካደ። እርስዋ ግን በክርስትናዋ ጸንታ ኖረች። ባልዋ ስቅራጥ ስም እኔ የክርስቲያንን ሃይማኖት እወዳለሁ የክርስትናን ሃይማኖት እወዳለሁ የንጉሱን ስቃይ ከመፍራት በቀር ክርስቶስም በልቤ አልካድኩም ይላት ነበር። እንደዚህም ስትኖር ሁለት ልጆቿንም ወለድ ልጆችንም ወለደች። በአንጾኪያ አገር የክርስትና ጥምቀት ልታስጠምቃቸው አልቻለችም። አብያተ ክርስቲያናት ተዘግተዋልና ጠፍተዋልማ ሰውን ወዳድ ክርስቶስ ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ ማደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወደ አሽከሮቿን ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችን የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያች መርከብ ለመስጠም እስከምትደርስ ድረስ በባህር መካከል ጥቅል ነፋስ አስነሳ። ይህቺ ቅድስት ስም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች፣ በደረታቸውና በጀርባቸው ላይ እንዲህ አደረገች፤ በአብ በወልድ በመንፈስ ቅዱስም በባህር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ፣ ማዕበሉም ቆመ። ወደ እስክንድርያ አገርም በደረሰ ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበቻቸው። በዚያን ጊዜ ግን ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ግን ለማጥመቂያ የተዘጋጀው ውሃ እረጋ አልንቀሳቀስም አለ። እነርሱም ትቶ ከአገር ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድመው ውሃው እረጋበት። እንዲሁም ሶስት ጊዜ አደረገ። ውሃውም ይረጋል ወይም ይደርቃል። እናታቸውን አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነው ሁሉ በባህር መካከል አውሎ ነፋስ እንደተነሳባት ከዚያም ሊሰጥሙባት ሲሆኑ ሳይጠመቁ እንዳይሞቱ በማሰቧ ጡቷን በጥታ ደሟን እንደቀባቻቸው በባህር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችው ድፍረትን በፊቱ ሰግዳ ይቅር ይላ ዘንድ ለመነችው። አባ ጴጥሮስም ሴትዮ፣ አትፍሪ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ በአጠመቅሻቸው ጊዜ በመለኮታዊን እጁ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አትፍሬ አላት። ማጥመቁንም በፈጸመ ጊዜ ስጋ ወደሙን አቀበላቸው። ይችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏን ባያ ጊዜ ይህን በማድረጓ ተቆጥቶ ወደ ንጉስ ሂዶ ከሰሳት፣ ያደረገችውንም ተናገረ። ልጆቿን ወስዳ ክርስትና እንዳስነሳች ክርስቲያንም እንደሆነች ሂዶ ነገር ስራ አሰራባት። ንጉስም ወደ እርሱ አቀርባ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድሪያ ለመሄድ ወደ እስክንድሪያ ለምን ሄድሽ ከክርስቲያኑ ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት። ክርስቲያኖች አያመነዝሩም፣ እንዳንተ የረከሰ ጣዖትንም አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም። የወደድከውን አድርግ። ሁለተኛም በእስክንድሪያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምንም ምንም አልመለሰችለትም። ንጉሱ ዲወቅልጥያኖስም እጆቿን የኋላ ታስረው ሁለቱም ልጆቿ በሆድዋ ላይ አድርገው ሦስቱንም በሳት አቃጥሎ ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ በፈቃዱ በመከራው እንዲያጸናቸው ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድንግ የድልና የሕይወት አክሊልም በመንግሥተ ሰማያት ተቀበለች። እግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን። ለዘላለሙ ለዘላለም አሜን። ሰላም ለሳራ እምስር ወክርስቲያን ሙላዳ ብእሲሃ እልው ሶበ አውደ ምኩናን ወሰዳ እምሰሚአ ቃሉ ርክስ ሶበ ኢተሰውጠት ለአግሪጳዳ ኢተሰጥወት ለአግሪጳዳ አዘዘ ያዊዋ ለእትወነ እሳት በነዳ አንቢሮም በከርሳ ክሌተ ውሉዳ በዚች ቀንም የባይታዊ አባ በብኑዳ ተጋዳዊ የቅዱስ ቲወድሮስ የአባ ዮሐንስ ሊቀ ጳጳሳት የመቶ ሰማይታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸው ከኛ ጋር ትኖር፣ ለዘላለም አሜን። ሰላም ለበብኑዳ መፍቀር ብህታዊ ወጽሙና ወለቲወድሮስ ወስርጉ በቅድስና ወለ ወለምእት እደው ለብሔረ ፋርስ አይዋና ዘገድለ ስምኦሙ ሶበ ደምአ ዜና በሀበ ክርስቶስ አደ ም ወነሱ ምዝጋና። ሚያዝያ ሃያ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሳራና ሁለቱ ልጆቿ ሰማይታት አቡነ ገብረ ማርያም ጻድቅ ዘውሎ ሆኝ ኢትዮጵያዊ አባ በብኑዳ ባሕታዊ ቅዱስ ቴዎድሮስ መስተጋድል ቅድስት ድወራ ይታሰባሉ። በወርሃዊነት ቅዱስ መርቆሪዎስ፣ ሰማይት ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማይት፣ ቅዱስ ድማዲዮስ ወርያዊ፣ አቡነ አቢብ አቡ ወይም ቡላ፣ ቅዱስ አባ አቡፋና በዚህ ዕለት ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሀት ወይስ ሰይፍ ነውን? ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ከምራፍ 8 ከቁጥር 13 ዛቅረብኩ ማሂሌተ ዘኪሬ አይላፈ ምለተ ጸብዱ ከዘልፈ ልል አነብብ ተወከብ ህንሪቴ መጽሐፈ ተረሰይ ከእግዚኦ ጸሪቀ መበለት ኩፈ